ወጣቶች መንቃት አለባቸው። ውጊያ አያስፈልገን። ኦሮሞ እርስ በርሱም ይገዳደላል። ከዚህ በኩል ፖሊስ ነው፣ ከዚህ በኩል ሸኔ ነው፣ ከዚህ በኩል ልዩ ኃይል ነው። በየቀኑ ሰው ይሞታል። አያስፈልግም። መቆም አለበት። ሽማግሌ አለ። ሽማግሌ ያስታርቃል። ያጠፋን ይገስጻል፣ ይቀጣል። ተበዳይ ይቅርታ ይጠየቃል፣ ይካሳል። ከዛም አልፎ የህጣላ ቤተሰብ ያጋባል፣ ያዋልዳል፣ በደም ያሳስራል ሽማግሌ አለ። አሁን ሽማግሌን ተቸገርን። ህልመኛ ነው ትልቅ ሰው የምታዩት ተነስ ይላል ማስታረቁ ተቶስ ያባላት አይዋል የሃይማኖት አባት ነው ብትለው ሽማግሌ ነው ብትለው፣ በሶሻል ሚዲያ የተወሰደ ነው። አንድ የሀዲያ ተረት አለ። ሀዲያዎች የሚገርሙ ተረቶች አሏቸው። በሃድያ ተረት ሁለት በሬዎች መንገድ እየሄዱ ይገፋፋሉ እና እዛ አካባቢ ያሉ ሰዎች በለው በለው በግራ በቀኝ እያሉ በሬዎቹን አደባድበው አደባድበው አደባድበው በሬዎቹ ደክመው ይወድቃሉ። መውደቅ ብቻ ሳይሆን ፌንት ያደርጉና መነቃነቃቀታቸዋል። ከተወሰነ ጊዜ በኋላ እነዚያ በሬዎች አንድ ቦታ ተኝተው ይነቃሉ። የት ነው ያለነው ሲሉ ቄራ፣ ሁለታችንም ሲሉ፣ አዎ። ሁለት የሚደባደቡ ኃይሎች ከዚህና ከዚያ ሆኖ የሚያደባድበው ኃይል አንድ ቄራ ነበረ። ሲደክም ሁለቱንም ወሰዳቸው። አሁን ኦሮሞ፣ አማራ፣ ጉራጌ፣ ስልጤ፣ ወላይታ ምናምን ብሎ የሚያባላህ ከደከመ በኋላ አንድ ቄራ ወስዶ ነው የሚያርድ። ሁለት ቄራ የለም። እስክትደክም ነው የሚያባላህ እንጂ ከወደክ በኋላ እርዱ አንድ ቦታ ነው የሚሆነው። ከዚህ መጠንቀቅ ያስፈልጋል። እኛ ባለፈው አመት ብዙ ሞክረናል። ቶክስ አቁም የተናጠላ የሚገባውን እርዳታ ካለ ክልክላ እንዲገባ አድርገናል። መከላከያ ወደዛ እንዳይገባ አድርገናል። ሰላም ከመጣ በሚል ከገባንም ይሄን ገደሉ ይሄን እንደዚህ ያደረጉ ክስ ስለሚበዛ ከምንካሰስ በሚል ማለት ነው። አሁንም ሰላም እንፈልጋለን ብለናል። መፍትሄ ውስጡ ነው። ወደ ሰላም መሄድ ብቻ ነው የሚያዋጣው። ከዛ ውጭ ያለው ነገር ልንገዳደር እንችላለን፣ ግን ማሸነፍ የሚባል አባዳን የለም። እሱ ግን በእኔ በኩል ግድያ አያስፈልግም፣ ይብቃን የሚል ሀሳብ አለኝ። ካልሆነ ጠቃሚ ነው ብዬ አላስብም። ስለዚህ ቁጭ ብሎ መነጋገር ችግር ይፈታል የሚል ነው። በዛ ውስጥ ትግራይ እንደሌላው ክልል ተጠቃሚ ይሆናሉ ብዬ አስባለሁ። እንግዲህ አሁን እንደምታውቁት ትግራይ ላይ ችግሩ አለ። በሀገር ደረጃ ያለው እድገትና ለውጥ ትግራይ ውስጥ መኖር አለበት። ይህ እንዲሆን ሰላም ያስፈልጋል። ሰላም ማሸነፍ አለብን። ለሰላም ዋጋ መክፈል አለብን። ለሰላም አብዛኛውን እድል መስጠት ያስፈልጋል። ከአቅም በላይ ካልሆነ በስተቀረ ወደ ችግር መግባት አያስፈልግም። የኢትዮጵያ አንድነት ሉዓላዊነትና ጥቅሙ እስካልተነካ ድረስ ሰላም ማስቀደም ይገባል። የምናደርገውም እሱን ነው። አማራን በሚመለከት የደረሱ ችግሮች፣ መከራዎች በአማራ ክልል አሉ። ያ ችግር ያ መከራ የሁሉም ኢትዮጵያዊ ችግር ነው። አማራ ሲቆስል አማራ ሲደማ አማራ ሲጎዳ የሚስቅ ኢትዮጵያዊ መኖር የለበትም። የራሱ ቁስል የራሱ መድማት የራሱ ጉዳት ስለሆነ ይሄን አስበው በርብርብ ከሰራ አማራ ትልቅ ፖቴንሻል አለው፣ ሰፊ ወጣት አለው፣ ሰፊ መሬት አለው፣ ሊለማ ሊቀየር የሚችል ቦታ አለው። ያን በማድረግ ፖቴንሻሉን በማውጣት የጠፋውን ጥፋት መቀየር ይቻላል። ቅድም እንዳነሳሁት 820 ሺህ ሄክታር ስንዴ አማራ ክልል ዛሬ አርሶ ያልኳችሁ ባለፉት 3 4 አመት ብትደምሩ ይሄ አልነበረም። በጣም ትልቅ ምርታ ነው። ይሄን ማስፋት በሰሊጡ በቦሎቄው በቡናው በሌላ ነገር እያሰፋን ከሄድን የነበረው ኪሳራ እየተቀየረ ይሄዳል፣ ልማቱም ይመጣል። ለዚህ አንደኛ መሰብሰብ፣ ከግጭት መውጣት፣ መደማመጥ፣ ወደ ልማት ማተኮር ያስፈልጋል። ይሄን ማድረግ ከቻልን ወጣቱ ይሄንን ከሰራ በአጠረ ጊዜ ውስጥ ሊለሙ ከሚችሉ ክልሎች አንዱ የአማራ ክልል ነው። ብዙ የተማረ ሰው አለው፣ ብዙ ወጣት አለው፣ ሰፊ ነው፣ ሊለማ ይችላል። ወደዛ እንዲገባ ተረባርበን መስራት ይኖርብናል። የአፋር እንደተባለው ነው። በጣም ትልቅ ፖቴንሻል ያለው ክልል ነው። እኛም ከፈንታሌ እስከ እርታሌ ብለን በዚህ በገበታ ለሀገር የጀመርነው ስራ አለ። መቼም እስካሁን ካያችሁት ነገር በላይ በዛችሁ እንጂ ከፈንታሌ እስከ እርታሌ የጀመርነውን ነገር ብታዩት ትደመማላችሁ። እጅግ አስደማሚ ስራ የጀመርነው እዛ እዚህ ካያችሁት በላይ ማለት ነው። ግን ለማየት አሁን ጊዜው አይሞችም። አፋር ብዙ የማደግ አቅም አለው እሱ እናወጣለን። ነገር ግን ኢንዱስትሪያል ፓርክ የሰራ ነው እኮ ባለፈው አመት ነው አፋር ላይ እርሻ፣ አሁን ስንዴ ቅድም ያልኩት ትንሽ ዝናቡ ቆይቶን የሚገባው አፋር ክረምት አይደለም አሁን እዛ ሆት ሲዝን ነው። ግን ከተወሰነ ጊዜ ከአንድ ወር እንደዚህ በኋላ ስንዴ ይጀምራል። በስፋት የሚታረስበት ክልል ነው። ለቱሪዝም የሆነ አቅም አለው። ነፃነቱን አግኝቶ አላፋር እንደ ከዚህ ቀደሙ አይደለም። በዚህ ምክንያት ወደ ልማት የመግባት እድሉን አብስተ መጠቀም ይኖርብናል። በዛው አግባብ እየተሰራ ነው ያለው። ሶማሌን በሚመለከት በነገራችን ላይ ሶማሌ አሁን እየሰራ ያለ ነው መንገድ ሶማሌ ክልል ከሆነ ጊዜ ጀምሮ አልነበረም። ሰፋፊ አስፓልቶች እየሰራን ነው ትምህርት ቤት እየገነባን ነው። ውሃ እያወጣን ነው። ይህንን በፍጥነት አስፍተን ማሳደግ ይኖርብናል። ትልቅ ፖቴንሻል አለ። ውሃው አለ፣ መሬቱ አለ። በቀደም እንዳያችሁት እርሻው የሚገርም ነው። ይህም ማስፋት ሶማሌ ክልል ራሱን ብቻ ሳይሆን ሌላውን የሚጠቅም አድርገን መምራት ይኖርብናል። ሐረሪና ድሬዳዋ በድምር ማየት ጠቃሚ ነው። ማድረግ በሚገባቸው ልክ አላደጉም። እድል አላቸው። የበቀደሙ ፍሪ ትሬድ ዞን ለሀረርም ለድሬዳዋም ለአካባቢውም ከበቂ በላይ ነው። ይዟቸው ይነሳል። ፍሪ ትሬድ ዞን በ1979 ቻይና ሰንጀን የሚባል ቦታ ላይ ስትጀምር ሰንጀን ምንም ከተማ አልነበረም። ዛሬ ከአርባ ዓመት በኋላ ሰንጀን የፓሪስን ሶስት እጥፍ ትልቅ ነው። በጣም ትልቅ ከተማ ሀያ ሚሊዮን ገደማ ሰው የሚኖርበት ብዙ የሚገርሙ ኢንፍራስትራክቸሮች ያሉበት ቦታ ሆኗል። ይሄ ፍሪ ትሬድ ዞን ከተጠቀምንበት ድሬዳዋንም ሐረርጌንም ያነሳቸዋል። ችግሩ ግን ምንድን ነው? አሁን ፍሪ ትሬድ ዞን አካባቢ ትናንሽ ቆርቆሮዎች ቦታ የመያዝ አጥር ማጠር፣ ሰፋፊ ነገሮች አይቻሉ። ይሄ ጎጂ ነው። ፍሪ ትሬድ ዞን አካባቢ ትላልቅ ህንፃ ነው የሚያስፈልገን እንጂ ትናንሽ አጥር አያስፈልግም። ሽሚያ አሁን ያለው የመሬት ሽሚያ ጥሩ አይደለም። አዳዲስ ከተማ ሊሰራበት የሚችል ቦታ በትናንሽ አጥሮችና እና ቆርቆሮች የታጠረ ነው። ታይዋለ ስትሄድ አንተ እሱ መቀየር ነው። የሐረርን ታሪክ ለምስራቅ ምቹ መሆኗን አጠቃላይ የሐረሪ የድሬዳዋ የምስራቅ አካባቢ ህዝብ ባህሪያችሁ፣ እምነታችሁ የተቀራረበ ስለሆነ በጋራ ማንሳት ይቻላል። ያን ለማድረግ ሽሚያው እንዲቆም ወጣቶች የበኩላችሁን ካደረጋችሁ ትልቅ ዕድል የመጣበት አካባቢ ነው። ባቡሮ አለ፣ ኤርፖርት እንዳልከው አለ። ድሬዳዋ ማለት ይጅጋማ አለ፣ ኤርፖርት ችግር አይደለም፣ መንገድ አለ። ይሄን ይዘን ካለማን በፍጥነት ሊቀየር የሚችል በጣም ደግ ኤክስትሮቨርት የሆነ ሀሳቡን የሚናገር ህዝብ ነው። የፍቅር ህዝብ ነው። ትንሽ አቅጣጫ ከተሰጠው ይቀየራል። ወጣቶች ያንን ሚና መጠቀም ይኖርባቸዋል። ኦሮሚያ ላይ ቅድም እንዳነሳሁት ነው። ኦሮሚያ ሁለት ነገር ነው ያለው፣ የገባው የነቃው ልማት ውስጥ ነው ያለ። በጣም ብዙ የልማት ስራዎች የተሰሩ ነው ያሉት። አሁን ኦሮሚያ ውጊያ ምናምን አያስፈልግም። ውጊያ ኋላ ቀር ምን ያደርጋል። ችግር ካለ መነጋገር ነው። ሸኔን የኦሮሞ ህዝብ ከፈለገ እና ከመረጠ በደስታ ነው ሰጠውኛል። ችግር የለብም። አይ ሪሊ ዳውት ሸኔ ኦሮሞን ሊመራ ይችላል ብዬ ለማሰብ ይቸገራል። ምክንያቱም የኦሮሞን ባህል የኦሮሞን ስነ ምግባር ያዋረደ ስለሆነ ያዋረደ ነው። የወለጋ ህዝብ ስንት የተቸገሩ ወንድሞቹን አቅፎ ሊበሉ የተቸገሩ ሰዎች ሀብታም ባለእርሻ ባላይሱዙ ያደረገ አቃፊ ህዝብ ገዳይ ነው ያደረገው። ይህ መጥፎ ጥቁር ጠባሳ ነው። ይሄን ይዞ መሪ መሆን አስቸጋሪ ነው። ወደ ሰላማዊ መንገድ መካሄድ ያስፈልጋል። ልማት ማፋጠን ያስፈልጋል። እንደ ሌሎች ክልሎች ከፍተኛ የማደግ እድል ያለው ክልል ነው። እንደተባለውም አብዛኛው ህዝብ ልማት ውስጥ ነው ያለው። አብዛኛው ህዝብ ከብልጽግና ጋር ነው ያለው። ለዚህ ነው ጦርነት ያሸነፍ ነው። ለዚህ ነው ልማት የምናሸንፈው። የኦሮሞ ወጣት ለውትድርና እና ሲባል ይሰለፋል። ለግሪን ሌጋሲም ሲባል ይሰለፋል ለልማት ሲባል ይሰለፋል። ይሄም ማስፋት ያስፈልጋል። ሀገር በሚጠቅም ደረጃ ማስፋት ያስፈልጋል። ቤኒሻንጉል ምን ያስፈልጋል? ከህዳሴ በላይ ህዳሴ እንኳን ለእናንተ ለእኛም። ቤኒሻንጉል የሚያስፈልገው እነዛን አይላንዶች ቶሎ ብሎ ወደሚጠቅም ልማት መቀየር፣ ኤርፖርቶች መስራት። መቼም ገነት ነው በጣም የለማ የሚያምር ሀገር ነው መጠቀም የቤኒሻንጉል ወጣቶች አማራውም ኦሮሞውም ደቡብም ሁሉም ወንድም ጋር ተባብሮ መስራት ነው። በነገራችን ላይ ስልጣኔ ቢኖር መሰረተ ልማት ቢኖር ቤንሻንጉል ክልል ብቻ ለሁሉ ኢትዮጵያ ይበቃል። የቦታ ችግር ኢትዮጵያ የላትም። ያለው ችግር እዚህ ነው። ስለ ቦታ መጫረቱን መሻማቱን ትተን ተባብረን በትብብር ብንሰራ ለሌላ መትረፍ እንችላለን። ቤንሻንጉል ብቻውን ይበቃናል። ቤኒሻንጉል አይሰራም በየቀኑ ካላሰፋው ይላል ኦሮሚያ አይሰራም በየቀኑ ካላሰፋው ይላል አማራ አይሰራም በየቀኑ ማስፋት ምን ያደርጋል ካልሰራህበት ያስከውን ሳታለማ ይሄ ድንበር አይደለም ወሰን ነው እኔ ከራበኝ ከቸገረኝ ባህርዳርም መቀሌም አሶሳም ጋምቤላም መስራት ይችላሉ መብቴ ነው ኢትዮጵያዊ ነኝ ዋናው የልማት ስራ ማምጣት ነውና ይህንን አቁመን ከሰራን ተስፋ አለ። በዚሁ ጋምቤላ እንደተባለው ነው። በጣም የሚገርም ሀገር ነው ጋምቤላ። በጣም ከርሰ ምድሩም ውሃውም ጫካውም ይገርማል። እና ጋምቤላዎች አንድ አስተማሪ አባባል አላቸው። በአንድ ወቅት አንድ የጋምቤላ ሰው በጣም ልፍቶ ጥሮ ግሮ ብዙ ፍራፍሬዎች ተክሎ ቤተሰብ ያኖራል እና ቤተሰብ እያኖረ ልጁ ስራ ያግዝ ያው ጋምቤላ እንደተባለው ሳይዘራ ይበቅለው። በጣም ለማገር ነው የበቀለ፣ እየበላ አይሰራም። እና አባቱ የልጁን ነገር መክሮ ተቆጥቶ አቃተው። ታሞ ሊሞ ሲደርስ ጓደኞቹን ሽማግሌዎች ጠራ። ልክ ስሞት ቤቴን አቃጥሉት፣ እርሻዬን በሙሉ አቃጥሉት፣ ፍራፍሬውን በሙሉ አቃጥሉት ባዶ መሬትና የቀረው ወንድሞቹን ለዛ ጅሎን ልጄ አስረክቡት አላቸው። እምቢ እንዳይሉ ቃል ገብተዋል። እሺ እንዳይሉ ትንሽ ግራ ይገባል። ለምን ሲባሉ ችግርን አይቶ ካልሰራ በስተቀረ እሱም ቤተሰቡም ይጠፋሉ። ታላቅ ነው አደራ ማለት አለብኝ። አጥፉና ስጡልኝ አሏቸው። እነዚያ ሽማግሌዎች እንደሞቱ አጥፍተው ሁሉን ነገር አስረከቡት ለሰውየው። መጀመሪያ አንገራገረ፣ ተቸገረ። በኋላ እየቆፈረ ችግር ስለሆነ እየሰራ ከአባቱ በአስር እጥፍ ያደገ ሀብት ያለው ሀብታም ሰው ሆነ ይባላል። በምን በመስራት ይህን የጋምቤላ ከሰማው በኋላ ከውጮች ደሞ ነገር ሰማው። አንድ የአሜሪካ ሰው አያቴ አስር ክቡት ተጉዞ ስራ ይሰራ ነበር። አባቴ ደግሞ አምስት አደረገው፣ የሚጓዝበትን አሳጠረው። እኔ ደግሞ ካዲላክ የሚባል መኪና ገዛው። ካዲላክ በንጽጽር ረከስ ያለ መኪና ነው። ልጄ ደግሞ ማርሴዲስ መኪና አለው ከካዲላክ የበለጠ ማለት ነው። የልጄ ልጅ ደግሞ ፌራሪ፣ ከማርሴዲስም ከካዲላክ የበለጠ መኪና አለው። የልጄ ልጅ ግን ተመልሶ በእግሩ ይሄዳል። ምን ማለት ነው? ይሄ የሚሰሩ የሚለፉ አባቶች መጠነኛ ያወርሳሉ። ከተከትሎ ተከትሎ የሚሰራ ደግሞ የተሻለ ያመጣል። አጠቃላይ ነገር ምቾት ሲሆን፣ አልጋ በአልጋ ሲሆን፣ መኪና በመኪና ሲሆን ደግሞ ሰው የሚበላ እንጂ የሚሰራ ስለማይሆን ያለውን ሁሉ ሽጦ ተመልሶ እግረኛ ይሆናል ማለት ነው። አልበርት አንስታይን ሶስተኛው የዓለም ጦርነት በምን እንደሚነሳ አላቅም አራተኛው ግን በድንጋይና በዱላ እንደሆነ አውቃለሁ አለ። ሶስተኛው ከተነሳ ሁሉን ስለሚያጠፋው ከዛ ተመልሶ ጥንታዊ ጋሪዎች የሆነ በዱላና በድንጋይ መደባደብ ይጀምራል ማለት ነው። በጣም ድሎት ሲበዛም ስንፍናን ያመጣል ማለት ነው። ደቡብ አብዛኛው እየተመለሰ ነው። ወደፊትም ይመለሳል። በሰላም መመለሱ በጣም ጥሩ ነገር ነው። ልማት ያስፈልጋል። ሰላማዊ የሆነ እሳቤ ያስፈልጋል። የመጣውን እድል መጠቀም በጣም ጠቃሚ ነው። ስንት ዓመት ተጠይቆ ተጠይቆ ተጠይቆ ሳይቻል ቀርቶ አሁን በሰላም የክልል ጥያቄ ሲመለስ አቢዩዝ ማድረግም አስፈላጊ አይደለም እና ደቡቦች ጥሩ ጅምር ነው ያለው። በተረጋጋ በሰከነ መንፈስ ጥያቄያቸው ይመለሳል ወደ ልማት እንድንሄድ ማድረግ ይኖርባቸዋል። የተጀመረውን የፖለቲካ መልስ ወደ ልማት መልስ ማስፋት ማሳደግ ያስፈልጋል። ደቡብ ምዕራብ ቅድም እንዳነሳሁት ነው። የተጀመሩ ጉዳዮች አሉ፣ የሚቀሩ አሉ። እነሱን ሰርተን እናፋጥናለን። ሲዳማም እንደዚሁ ያው አዋሳ። ባህር ዳር ኢትዮጵያ ውስጥ ምርጥ ከተማ ከተባለ ባህር ዳር እና አዋሳ ነው። ባህር ዳር ውሃ አለው፣ በጣም የሚያምር አቀማመጥ አለው። የከተማው ነገር የሚያምራል። የሚቀረው ህንፃ ማሳመር ነው። ብልጽግና ሲመጣ ህንፃ ያምራል። ከዛ በኋላ ባህር ዳር ከየትኛውም ከተማ ከየትኛውም ከተማ አታንስ። ዛፍ አላት፣ ጫካ አላት፣ ጫካ አላት፣ አበባ አላት። አዋሳም እንደዚሁ ነው። ሌሎች ብዙ ስራ ያስፈልጋቸዋል። እንደ ሐዋሳ እንደ ባህር ዳር ለመሆን፣ ጅማ እንደ ሐዋሳ ለመሆን በጣም ብዙ ስራ ያስፈልገዋል። ገና ብዙ ስራ ህንፃው ችግር የለውም፣ ብርት መጣ ይሰራል። ዋናው ከተፈጥሮ ጋር ያለውን ውህደት መጠበቅ ነው እና ሐዋሳ ለቱሪስት ትመቻለች። ከዚህ እስከ ሐዋሳ ሀይዌ አለ ኦልሞስት አልቋል። ከዚህ እስከ ሐዋሳ አራት አምስት ሀይቅ አለ። ከዚህ እስከ ሐዋሳ ስትጓዙ እርሻው ሻላ፣ አብያታ፣ ላንጋኖ አካባቢ ያሉ በሺህ የሚቆጠሩ አእዋፋት ለቱሪስት መስህብ ይሆናሉ። መንገዱ አለ፣ ኤርፖርት አለ፣ ሌኮች አሉ። ሲዳማ ኦሮሚያ ሳይባል አስተሳስሮ ለቱሪስት እንዲመች አድርጎ ካለሙት በአጠረ ጊዜ ውስጥ ማደግ የሚችል ክልል ነው። በድምሩ ሁሉም ክልሎች የማደግ እድል አላቸው። ሁሉም ክልሎች መሪ አላቸው። ሁሉም ክልሎች ወጣት አላቸው። እዚህ መታችሁ ካያችሁ እዛ ወስዳችሁ ማባዛት አሳምራችሁ አልቃችሁ መስራት ከሁላችሁ ይጠበቃል። እኔን ሲዳማ መተ ጅማ መተ ጅጅጋ መተ ፍሬንድሺፕ ስራ ካላችሁኝ ብዙ ጊዜ ይፈጅባችኋል። ሰርቻ አሳይቻችኋለሁ። እናንተ ደግሞ አባዙት። ይሄ ማለት እኔ ያልሰራ ማለት አይደለም፣ ግን አትጠብቁኝ። ጀምሩት ለማለት ነው። ማጽዳቱን መትከሉን ጀምሩት። እኔም ደግሞ ስመጣ አቅም በፈቀደ መጠን ይደመራል። ሀሳቡ የእናንተ ልፋትና የእኔ ይደመርና ባጠረ ጊዜ ውስጥ ልማቱ ይመጣል። የመጨረሻው ጥያቄ ዩኒቨርሲቲ የሚመለከት ነው። ዩኒቨርሲቲ በሚመለከት ሁለት ሶስት ነገር ማየት ጠቃሚ ነው። አንደኛ ዩኒቨርሲቲዎች ምንም ብናማራቸው፣ በጣም ምርጥ ምርጥ ስራ ይሰሩ ያሉ ዩኒቨርሲቲዎች አሉ። አሁን ለምሳሌ ዶክተር ፍሬው የባህር ዳር ዩኒቨርሲቲ በግቢ ውስጥ የጀመረው የልማት ስራ የሚደነቅ ነው፣ በጣም የሚደነቅ ነው። ባጠረ ጊዜ ውስጥ ዩኒቨርሲቲ ግቢውን ለማሳመር ከፍተኛ ጥረት የተደረገ ነው። አርሶ አደር ለመርዳት ከፍተኛ ጥረት የተደረገ ነው። በጣም ጥሩ ነው። አሰላ ላይ የዛሬ ዓመት የነበረው ዩኒቨርሲቲ እና ዛሬ በጣም ይለያያል። የዛሬ ዓመት አይመችም ነበር። አሁን በጣም ብዙ ስራ ይሰሩ ነው። የቦንጋ ዩኒቨርሲቲ በጣም በጣም ጥሩ ስራ ይሰሩ ነው። ሌሎቹም እንደዚሁ ይሞክሩ አሉ። ለማልማት አርሶ አደር ለማገዝ ሀይ ስኩል ለማገዝ ጥረት የሚያደርጉ ዩኒቨርሲቲዎች አሉ፣ መምህራንም አሉ። ስለነሱ እኔም ኢትዮጵያም ታመሰግናቸዋለች። ሁለተኛው የዩኒቨርሲቲ መምህራንም እናንተ መገንዘብ ያለባችሁ ኢትዮጵያ ድሃ ሀገር ናት። አሜሪካ እንኳን ዩኒቨርሲቲ ተማሪ አስገብታ አትቀልብም። ዩኒቨርሲቲ ሰው ከደረሰ ራሱን ማስተማር ነው ያለበት እንጂ ለአስተማሪም ደሞዝ ለተማሪም ቀለብ አይነት ጥያቄ እንደ ኢትዮጵያ ላሉ ደሀገራት ኢኖቬተርስ አይፈጥርም። ዩኒቨርሲቲዎች ኦቶኖመስ ሆኖ እራሳቸውን ማስተዳደር አለባቸው። ሀይ ስኩል ላይ ኢንቨስት ካደረግን እኛ እሱ እንደ በቂ መወሰድ አለበት። ዩኒቨርሲቲ ሆኖ ገንዘብ አምጥቶ የራሱን ደሞዝ መክፈል የማይችል ከሆነ ኢትዮጵያን ማሳደግ አይችልም ማለት። ሃርቫርድ መንግስትን አይጠይቅም በጀት፣ ኦክስፎርድ አይጠይቅም በጀት፣ ኬንያ ብትሄድ ምናምን ዩጋንዳ ብትሄድ አይጠይቅም በጀት። እዚህ ግን ቀለቡም ደሞዙም ሁሉ ነገር የሚጠየቅ ከሆነ ችግር አለ። ሁለተኛ የዩኒቨርሲቲ መምህር ስታንዳርድ አለው። በሴሚስተር አራት ክሬዲት አወር አምስት ክሬዲት አወር አስተምረህ ዩኒቨርሲቲ መምህር ነኝ አይባልም፣ ተጋባዥ መምህር ነኝ የሚባለው። አሁን ችግር የሆነው በጅምላ መታየት የለበትም። ዩኒቨርሲቲ መምህራን አርሶ አደርጋ የሚውሉ የሚመራመሩ ግቢ የሚቀይሩ ለመንግስት ሀሳብ የሚያቀርቡ ተአምር የሚሰሩ ሰዎች አሉ። እነዚህም ማመስገን ያስፈልጋል። ሁለትም ሦስትም አራትም ክሬዲት አወር እያስተማሩ በሳምንት አንድ ቀን ዩኒቨርሲቲ ግቢ ውስጥ እየተቀመጡ ሌላውን ቀን ደግሞ ሌላ ቦታ እየዋሉ። ፌስቡክ ላይ የቆዩ ዩኒቨርሲቲ መምህር ነኝና አድማ አረጋለሁ የሚሉ ሰዎች ደግሞ አሉ። ይሄ ጥሩ አይደለም። ለእነሱም ጥሩ አይደለም። አድማ ቢደረግ ይዘጋ ዩኒቨርሲቲ። አድማ ቢደረግ የበለጠ ገንዘብ ይከስራል። ከዛ ምን እናገኝ? ጥቅም አናገኝ። ደረጃ በደረጃ ጥያቄ እየመለስን ብንሄድ ለሁላችን ጠቃሚ ይሆናል። የሁላችን ችግር ነው። ሁላችን ላይ በየደረጃ እየፈታን መሄድ አለብን። ከሀገር አቅም ጋር መታየት አለበት። ኢትዮጵያን በሚያሳድግ መታየት አለበት። በዚህ አግባብ ከታየ ጥያቄው አግባብ አይደለም። በቂ ደሞዝ አላቸው ለምን ጠየቁ የሚባል አይደለም። ችግር አለ፣ እውነታቸውን መታረም ያለበት ነገር አለ። ባለፈው ዓመት ተኩል ጂኤጂ ስንወስን ጂኤጂ በጣም ብዙ አመት ቆይቷል። ከቢሊየን ብር በላይ በጀት ጠይቆናል። ቀላል ነገር አይምሳላችሁ። በአገር ደረጃ ስለሆነ አጠቃላይ በጀት ይወስድብናል። በጀቱም በሙ ከፍለን ልማት ማንሰራ ደሞ ከሆነ ትክክል አይመጣም። እና ጥያቄያቸው ፌር የሆነበት አቅም በፈቀረ መጠን እንመልሳለን። ከነሱ ግን ብዙ እርዳታ ብዙ ድጋፍ እንደምንፈልግ በወዲሁ ግንዛቤ ወሰድ ጥሩ ነው ውጭ ያለው። የፖለቲካ መጠቀሚያ መሆን ብዙ ፋይዳ የለውም። ሞር እየተካረረ ስለሚሄድ ያለውንም እያሳጣ ነው የሚሄደውና ትክክል ስለማይመጣ ቆም ብሎ ማሰብ ያስፈልጋል። የዩኒቨርሲቲ አመራሮች፣ ፕሬዚዳንቶች፣ ቦርዶች መፈተሽ አለባቸው። ማን ነው መምህር ማን ነው መምህር ያለው ነው፣ ማን ነው እያገዘ ያለው ማን ነው እያገዘ ያለው መለየት ያስፈልጋል። ያንን ካደረግን መልካሞች እየደገፍን የማይሰሩ ደግሞ እንዲሰሩ የምናደርግበት እድል ይፈጠራል። አጠቃላይ አቅጣጫውን በአምስት ዲ መውሰድ ነው አንደኛው ዲ ዲያሎግ ነው። ለሰላም አብሮ ለመኖር ለማደግ መፍትሄው ዲያሎግ ብቻ ነው፣ ንግግር ብቻ ነው። ስልጣን ለመጋራት ህገ መንግስት ለመቀየር ጠቅላይ ሚኒስትሩን ለማባረር ለሁሉም ነገር ዲያሎግ ነው። ከዛ ውጪ ጉልበት ከሆነ ያው እንዳያችሁት ብዙ አያዋጣም። ዲያሎግ በጣም ኢምፖርታንት ነው። ለትዳር ኢምፖርታንት ነው። ለጓደኛ ኢምፖርታንት ነው። ለዩኒቨርሲቲ ኢምፖርታንት ነው ለሃይ ስኩል ኢምፖርታንት ለሁላችንም ንግግር ያስፈልጋል። ዲያሎግ ምክክር። ሁለተኛው ዴቨሎፕመንት ነው። በየቀኑ ልማት ላይ ካልሰራን አሁን ባለው ደህንነት፣ አሁን ባለው ስርዓትነት፣ አሁን ባለው ዲማንድ ዴቨሎፕመንት ላይ ፎከስ ካላደረግን በስተቀር አንዘልቀውም። ልማት፣ ብልጽግና፣ መጽዳት፣ መትከል፣ ማሳመር፣ ማብቀል፣ መሸጥ፣ መፍጠር ያስፈልጋል። ሶስተኛው ዴሞክራሲ ነው። ነገር በክላሽ ሳይሆን በምርጫ ነገር በኃይል ሳይሆን በህግ ማስፈጸም በህግ ካልሆነ በስተቀረ ሁለት ኃይለኞች ሲደባደቡ ብዙ ሰዎች ይጎዳሉ። ዴሞክራሲን መንግስትም ተቃዋሚም ወጣትን ማዛውንትም መለማመድ አለበት። በህግና በህግ ብቻ ወደ ስልጣን መምጣትን ሀገር ማስተዳደርን መለማመድ ያስፈልጋል። ሶስተኛው ዲፌንስ ነው። ሀገራችንን የሀገራችንን ጥቅም ህልውናችንን ልዋላዊነታችንን መከላከል አለብን። ዊ ሃብ ቱ ዲፌንድ ኦውር ኢንትረስት። ለዚህ ደግሞ ተቋም ያስፈልገናል። አራተኛው ዲፕሎማሲ ነው። እርስ በርስም ከጎረቤትም ከሩቅም ዲፕሎማሲ ያስፈልጋል። ዲፕሎማሲ፣ ዲፌንስ፣ ዲሞክራሲ፣ ዴቨሎፕመንት፣ ዲያሎግ እነዚህን ከያዘ ወጣት እነዚህን ከያዘ ፖለቲከኛ እነዚህን ከያዘ ሀገር አትጠራጠሩ፣ ብዙ ችግር እንፈታለን። ብዙዎች ፈተዋል፣ እኛም እንፈታለን። በዚህ አግባብ አካባቢያችን ምን እናለማ፣ ሰላማችን ምን እናረጋግጥ፣ ብልጽግናችን ምን እናመጣ፣ እርስ በስ ምን እንዋደድ፣ ለጥፋት ይቅር ምን እንባባል ከሆነ የኢትዮጵያን ብልጽግና ማረጋገጥ ይቻላል። ከዚያ ውጭ ያለው አማራጭ ግን ጥፋት ነው፣ አይጠቅም። እናንተ ወጣቶች በጣም እድለኞች ናቸው። ኢትዮጵያ ውስጥ ብዙ ሚሊዮን ወጣት እያለ ከዚያ ውስጥ ተመርጣችሁ አይታችሁ ለውይይት እድል አግኝታችኋል። እንዳታባክኑት። ብዙ መሪ የሚወጣው ከዚህ ውስጥ ነው። በማላዘን በማኩረፍ በመሳደብ ጊዜ አታባክኑ። ወደምትፈልገው ህልም፣ ወደምትፈልገው ማንነት፣ ወደምትፈልገው አስፒሬሽን ለማደግ የምትተጋውን በፖዚቲቭ ኢነርጂ የምትፈልገው ላይ ድዌል አድርግ። የምትጠላውን ተው። ድህነትን ተው፣ ብልጽግና ላይ ድዌል አድርግ። ጦርነትን ተው፣ ሰላም ላይ ድዌል አድርግ። ደሞዝ ጭማሪ አልተጨመረልኝም ተውና የአመት ደሞዜን በወርቀ ይረዋል ላይ አስፋ አድርግ፣ ስራ ይመጣል። አንተ ኢንፋይናይት ፖቴንሻል ያለ ብቁ ዜጋ ነህ ከገባህና በነቃ አእምሮ ከሰራ የፈለከውን ትሆናለህ። የፈለከውን ለመሆን ግን ኔጌቲቭ ነገሩን መተው ያስፈልጋል። መደመር ያስፈልጋል፣ መተጋገዝ ያስፈልጋል፣ መተባበር ያስፈልጋል። ይህንን ካደረጋችሁ እናንተ ለኢትዮጵያ ሳይሆን ለአፍሪካ ትተርፋላችሁ። ይህን ደግሞ ይህን ደግሞ በእኛ እድሜ የምናየው ይሆናል። በርቱ፣ አገራችሁን ውደዱ፣ ቤተሰቦቻችሁን አክብሩ፣ ተፈጥሮን ጠብቁ፣ ፈጣሪን ፍሩ፣ ፈጣሪን አክብሩና አመስግኑ። ይህንን ካደረጋችሁ ወደፊት ያለው መንገድ የቀና ነው። ስላገኘኋችሁ ስለተወያየን እጅግ አድርጌ አመሰግናለሁ። እናንተንም ኢትዮጵያንም አብዝቶ ይባርክ። ክፉ ነገር ከእናንተ ውስጥ ይውሰድ። ስራን በሚመለከት እውነት ነው የተነሳው ነገር፣ ስራ ላይ በጣም ሰፊ ስራ ያስፈልጋል። ወጣት እየበዛ ነው፣ የተማረ እየበዛ ነው። ቅድም እንዳነሳሁት በነጻ ማገልገል፣ በገበታ ለሀገር ባያችሁት ፕሮጀክት ሁሉ በጣም ሰፋፊ ሰዎች በስራ ይሳተፋሉ። በጀትም እንደዚሁ በቂ አይደለም። ፕራይቬት ሴክተር እያጠናከር ስራ ማስፋት አለብን። እናንተ ግን ሶስት ነገር ማድረግ አለባችሁ። አንደኛ ስራ መናቅ ማቆም አለባችሁ። ስራ መናቅ እንዳናድግ ስለሚያደርገን፣ ሁለተኛ በየሰፈራችሁ፣ በየአካባቢያችሁ ያለውን እድል ማየት አለባችሁ። ኦፖርቹኒቲ ማየት አለባችሁ። ኤክስፕሎር ማድረግ አለባችሁ። ኢኖቬት ማድረግ አለባችሁ። በየአካባቢው በጣም ሰፋፊ እድሎች አሉ። በየአካባቢው እሱን ማየት ሶስተኛው በግል አታስቡ። በጋራ መሳሳስቡ ቲም የሆናችሁ አምስት አስር ሀያ እየሆናችሁ በጋራ መስራት። እነዚህን ካደረጋችሁ ቀስ በቀስ እየቀነሰ ይሄዳል። ዋናው ወጣት ግን ኮንሰምሽንን ሳይሆን ፕሮዳክሽን ማሰብ አለበት። ኮንሲዩም ማድረግ ብቻ ሳይሆን ፕሮዲውስ ማድረግን መለማመድ ያስፈልጋል። ይህን ካደረግን ስራ በጊዜ ብዛት እየተፈታ ይሄዳል። ሳልመልስ እንዳላልፍ ክልሎች አካባቢ ነካ ነካ አደርጋለሁ። በመጀመሪያ ከሁሉም ክልል የመጣችሁ ወጣቶች በእርግጠኝነት የምነግራችሁ የእናንተ ክልሎች እስከ ዛሬ አይተውት የማያውቁትን የስልጣን ልምምድ ኢምፓወርድ ሆነው እየሰሩ ናቸው። የፌዴራል መንግስት በየትኛውም የክልል መንግስት ስራ ውስጥ ጣልቃ አይገባም። ሰላም ያግዛቸዋል፣ ልማት ያግዛቸዋል እንጂ እንትና መሾም አለብህ እንትናን አንሳ እያለ በክልል ጉዳይ ፌዴራል መንግስት አይገባም። የትኛውም ክልል ሶማሌም፣ አፋርም፣ ኦሮሚያም፣ አማራም፣ ትግራይም ድሮ ከነበራቸው ነፃነት በላይ ነፃ ናቸው ዛሬ። ይህን እርግጠኛ ይነግራቸዋል። ሁለተኛ እስከ ዛሬኛ መንግስታት የምንቃወመው ራሳቸው ሲያስሩ፣ ሲገርፉ፣ ሲገሉ ነው። የእኛ መንግስት ከገዳዮች ጋር ይታገላል እንጂ ራሱ አይገልም። በእርግጠኝነት የምነግራችሁ እኛ የሚገሉ አሸባሪዎች ጋር እንጋደላለን እንጂ እንደ መንግስት ዜጎችን ባልተገባ መንገድ አንገልም። ውሸት ነው ይሄ። ከኛ ጋር የነበሩ ሰዎች ስልጣን የነበራቸው ሰዎች አሁን ሲለቁ ትናንትና ያላነሷቸውን ጉዳዮች ማንሳት ጀምረዋል። ይሄ ሰዋዊ ባህሪ ነው። ነገር ግን በፋክት በማስረጃ ፎልሲፋይ እያደረግን ማድረግ የማይችሉ መሆናቸውን በተግባር እያሳየን እስከምን ሄድ ድረስ እንደዚህ አይነት ልምዶች ቢኖሩም ነፃነት ሁሉም ክልል አለው። በሁሉም ክልል እኛ የምንገባው ለማገዝ ለማልማት ካልሆነ በስተቀረ እንደ ትናንትና ሰው መድበን የምንመራው ክልል የለም። ሶማሌም ነፃ ነው፣ አፋሩ ነፃ ነው፣ ኦሮሚያም ነፃ ነው። ይሄን ክልል የመጣች ሰዎች ቼክ ማለት ይችላላችሁ። ይሄን እንደተጠበቀ ሆኖ ትግራይን በሚመለከት እንደተባለው የትግራይ ህዝብ ህዝባችን ነው። በብዙ ችግር ውስጥ ነው ያለው። መፍትሄው ሰላም ነው። መፍትሄው በንግግር ቁጭ ብሎ ጉዳይ ማየት ነው። ውጊያ ተሞከረ ተሞከረ ተሞከረ። ከእንግዲህ በኋላ ወያኔ በፈለገው እርዳታ በፈለገው ኃይል ክላሽ ሳይሆን የሚረዳውን ሰውን ቢያሰልፍ ማሸነፍ አይችልም። ማሸነፍ ካልቻልክ ደግሞ መዋጋት አያስፈልግም። ብዙ በመነጋገር ነው ምክሬ። ጦርነት ይብቃል። በአንዳነት ይብቃን። ቁጭ ብለን ተነጋግረን ተመካክረን በንግግር ሶስት ዓመት ከምንዋጋ አስር ዓመት ብንወያይ ይሻላል። ከምንገዳደል ለሌላው ሲሳይ ከምንሆን አርፈን ተቀምጠን ተነጋግረን በሰጥቶ መቀበል መርህ ችግሮቻችን መፍታት ትግራይ በዛ ውስጥ ችግሯ ይፈታል። የማደግ ዕድል አላት። ትግራይ የማደግ ዕድል አላት። ያንን ማድረግ ይጠበቅብናል። ለዚህ ዋናው ወሳኙ ህዝቡ ነው። እዛ ያለው ህዝብ ጥቅሙንም ያውቃል ጉዳቱንም ያውቃል። ይሄን አስቦ ወደ መልካሙ ነገር ራሱን መውሰድ አለበት።